እንደዚች አይነት ቅሌታም ሴቶች ማለት ነው። ሶሻል ሚዲያ ላይ እየወጣችሁ አትጨማለቁ፣ እባካችሁ። ማድረግም ካለባችሁ እዛው በቤታችሁ አድርጉት። ግን ሶሻል ሚዲያ ላይ እየወጣችሁ የብዙ እህቶችን ህይወት ችግር ላይ አትጣሉት ማለት ነው። ወላሂ ትናንት ያጋጠመኝ እነግራችኋለሁ። ለካ ሴት ይህን አይታ ነው እና ዛሬ ዋሳፕ ላይ ላከችልኝ። ወላሂ ነው እምላችሁ እና። ለካ ለምንድነው ነው እንደዛ ብላይ ጠይቀችኝ። እስካሁን እንደዚህ አይነት ነገር ጠይቃኝ አታውቅም ብዬ በጣም ጥያቄ ውስጥ ገብቼ ነበረ ማለት ነው። እና የዚችን ቅሌ ተመልከቷት ማለት ነው። እና የብዙ ሴቶችን ችግር ላይ የሚጥሉ እንደዚች አይነት ባለጌ ሴቶች ናቸው። እኔ አትብላ ማለቴ አይደለም፣ ግን ለማብላትም እህትራም ያስፈልገዋል ክብር ያስፈልገዋል። ምግብ እንደዚህ አይባላም። ገብቷቸዋል እንዲሁም ደው በተለይ ደግሞ ሶሻል ሚዲያ ላይ ወታችሁ እንደዚህ አይነት ነገር የምታደርጉ ሴቶች እንደዚች መሰሎች ማለት ነው፣ እባካችሁ አታሰድቡን በቃ። እና አሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? ይጋውሉ ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁ በሰላማችሁ ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ። እንደተለመደው ባዲስ ስቱዲዮ መጥቻለሁ ማለት ነው። እና ዛሬ ዜላችሁ የመጣሁት መግቢያ ላይ እንዳያችሁት እንደዚህ አይነት ቅሌታም ባለጌ ሴቶች የብዙ እህቶችን ህይወት ያበላሻሉ፣ እንዲሁም ደግሞ ያሰድቡናል፣ ያዋርዱናል ማለት ነው። ገብታችኋል። ከመጀመሪያውም አረቦች ለእኛ ክብር አይሰጡንም። ምግብ በላን አልበላን በላቸው ብለው እንኳን አይጠይቁንም። የዚችን ቪዲዮ ቢያዩ ደግሞ ምን እንደሚያደርጉ አስቡት። እኛ እነሱ በሌሉበት እነሱ በተኙበት እንደዚህ አድርገን የምንበላ እየመሰላቸው በመጥፎ አይን እንዲያዩና እኛን ክብራችንን ዝቅ እንዲያደርጉ እንዲያዋርዱን እያደረጉ ያሉት ማለት ነው። በነገራችን ላይ እኔ ትብላ ማለት ያደለም ትብላ ብል አፍያ ግን ሶሻል ሚዲያ ላይ የወጣች እንደዚህ እየሆነች አይደለም ማድረግ ያለባት። ገብቷቸዋል። ቢያንስ ወላ ላዚም አንዳንድ እህቶች ማለት ነው፣ መዳሞቻቸውን እየፈሩ እየተራቡ ረሃብ ውስጥ ሆነው ወላ ወገባቸውን እስር አድርገው መዳሞቻቸው ካልሰጡኝ አልበላም ብለው ራሳቸውን የሚቀጡ ሴቶች እንዳሉ ያውቃለሁ። ወላ ነው ምላችሁ ግን እንደዚህ አይነት ባለጌ ሴቶች ደግሞ ሶሻል ሚዲያ ላይ ወጥቶ እንደዚህ ሲያደርጉ ለካ ኢትዮጵያውያኖች እንደናቸው ናቸው፣ እኛ በተኘንበት ነው የሚበሉት፣ እኛ በሌለንበት ነው እንደዚህ የሚያደርጉት እያሉ እኛን ጽዳት እንደሌለን እኛ በቃ ዝርክርክ እንደሆንን እንዲያስቡ ነው እያደረገች አላችሁ። አስባችሁታል? ከነሐፊዛው አስቡት፣ ማአት ሩዙ ማአት ነው። ሌላም ሰው ሊበላበት ይችላል። እሷ ግን ማንኪያውን እዛው እየበላች እዛው ትመልሰዋለች። አስቡት እንግዲህ፣ መብላት ያለበት የፈለገ ሰው ሳህን ላይ ቀንሶ ነው መብላት ያለበት። ክብር ያስፈልገዋል ለምግብ። እንደዚህ እየተሽቆጠቆጠች እየተንቀጠቀጠች፣ እንደዚህ እየሆነች አይደለም ማድረግ ያለባት። ወላሂ ነው የምላችሁ። በተለይ ደግሞ ሶሻል ሚዲያ ላይ አምጥታ መልቀቁ። አስቡት እንግዲህ መዳሞች ምን ሰበብ ይሆነን ብለው አስበዋል። በአሁኑ ሰዓት ላይ ግን ስንት እህቶች እየተራቡ ምግብ እያለ መዳሞቻቸው እስከሚሰጧቸው ድረስ ራሳቸውን እንትን የሚሉ አሉ። በጣም ለምግብ የሚፈሩ ማለት ነው። እኔ ምግብ መዳሞቻችሁን ፍሩ እያልኩ አይደለም፣ ብሉ። ምግብ ግዴታ መብላት አለባችሁ። እኛም ልንሰራ ለጉልበታችን ግዴታ ምግብ ያስፈልገናል። ምግብ ሳይበላ ማንም አይሰራም። ግዴታ ለሰው ልጅ ምግብና ውሃ ያስፈልገዋል ግን በእንደዚህ አይነት መልኩ አይደለም መሆን ያለበት። አሁን አረቦቹ ያኔ መጥፎ እንደሆኑና እነሱ በሌሉበት ሁሌ እንደዚህ አይነት ነገር እንደምታደርግ አድርጋ ነው ቪዲዮ እየሰራች ያለችው። ደግሞ አንድ አረቦች አንዲት ኢትዮጵያ የሆነ ነገር ስትሰራ ሁሉንም ኢትዮጵያውን በአንዴ ስሚያጠፉት ገብቷቸዋል እሷ ብቻ ነት ይህንን ነገር ያደረገችው ብለው ለይተው አይናገሩም፣ ወይም ደግሞ ለይተው አያስቡም። እኛንም ጭምር ሁሉም ኢትዮጵያውያን እነሱ በተኙበት እኛ በቃ የእነሱን ምግብ እንደዚህ ሰርተን የምንበላ፣ እንዲሁም ደግሞ እነሱ ለእነሱ የሰራነውን ምግብ እንደዚህ እንደምናጨማልቅና እንደዚህ እንደምናረግ ነው የሚያስቡት። ማነውና ትናንትና ማለት ነው፣ ወላሂ ለአዚም ነው የምላችሁ። ከዛ እጄን እንድንቆጥሮ ቆርጦ ነበረ ከዛ እኔ ደግሞ የሆነ እጄ ላይ ቁስል ሲኖር ወይም ደግሞ እጄን ከቆረጥኩን ቶሎ ብዬ የቆረጠኝን ስክኑን ወይም ደግሞ ብላውን አጥቤ እንዲሁም ደግሞ በቃ እጄ ግላፍ ስለብሼ ነው ምግቡን ምሰራው። ሲሰራ ማን ነው እኔ ለምን እነሱ እነሱ አላዩኙም ብዬ እኔ እንትን አለ እንትን አለም እነሱ አላዩኝም። ደም ከደሙ ጋር አልሰራም። ወላሂ ነው የምላችሁ። እኔ እነሱ በቃ አላህ ያየኛል ብዬ ነው የምሰራው ማንኛውም አይነት ነገር ማለት ነው እና ከዛ ምንዲል እጄ ላይ ጣም ጥሜ ከዛ ግላፍስ ወይም ደግሞ የቁፋዛ ለብሼ እንትን ምግብ ሰርቼ ከዛ እቃ አጥቤ ከጨረስኩ በኋላ ሽንት ቤት ስሄድ አጠገቧ ሳልፍ አየችኝ። ከዛ እጅሽን ምን ሆነሽን አለችኝ። እጄን ቆርጬ ነው አልኳት። ምን እየሰራሽ ነው የቆረጠሽ አለችኝ? ሽንኩርቱ ምሳ ለመስራት እየቆረጥኩኝ ቆረጠኝ እጄን አልኳት። ከዛ ደሙን ደሙ እንትኑ ላይ ምግ እንትን የምትቆርጭበት እንትን ናይ ስኪን ወይም ደግሞ ሽንኩርቱን ነክቶታል ወይ አለች። እንዴት ነው የሚነካው? ቢነካው ራሱ የነካውን ቦታ ጥለው አለው። እንደውም ደግሞ እንትኑ ስክኑን አጥቤ ነው እንጂ ማጽዳት አለብኝ። አንቺ እኮ አታይኝም ብዬ አንቺ ባታይኝ አላህ ያይኛል። እኔ ለአንቺ ብዬ ሳይሆን ፈጣሪን ፈርቼ ስራዬን አውቅ መሰራ ሰው ነኝ። እንዴት እንደዛ ልትኝ ቻልሻልኳት ከዛ፣ ራሳችሁ ምንም አላለችም። ዝመራ አይ እኔ ለሌላ ነገር አስቤ ሳይሆን ምናምን ስትለኝ፣ አይ እንደዛ ነገር የምታስቤ ከሆነ ምግቡን መስራት ከፈለሽ ራስሽሬ ካልሆነም ደግሞ ሌላ ሰው ማምጣት ትችያለሽ። እኔ ንጹ አደለችም ብለሽ የምታስቢ ከሆነ ሌላ ሰው ቀይሬ መብትሽ ነው። ካልሆነ ደግሞ ያልሆነ ንግግር ተናግረሽ መጥፎ ነገር እንዳደርግ አታደርግኝ አልኳት። ያኔ በልክ እንትን አታድርግኝ። እኔ እኮ አንቺን ፈርቼ ሳይሆን አላም ፈርቼ ነው የምሰራው አልኳት። ማን ነው ከዛ ደግሞ ማታ ላይ፣ ቀን ምሳ ሰርቼ በስጋ ነው የሰራሁት። ለምን አዲስ እንትን ስጋ እንትን አርደው አምጥተው ነበረ በዛ ስጋ ነበር የሰራሁት። ከዛ ያ እንትን ምግብ ቤት ውስጥ ያሉ ሰራተኞች፣ አንዷ ሰራተኛና እኔ እንትን በስጋ የተሰራ ሩዝ አልበላም። ለምን ዘይት ስለሚበዛበት ወይም ደግሞ ሻህም ነገር ስለሚበዛበት ያቃጥለኛል። እኔ ማን ነው ትንሽ ዘይት የበዛበት ምግብ ስበላ በጣም ጨጓራ አለብኝ። ማን ነው ጨጓራ ይሁን ምን ይሁን አላቅም። እንደ እርጉዝ ሰው ሴት ጎሮሮ ይሄኔ በቃ እያቃጠለኝ ይመጣል። ገብቷቸዋል። በቃ እንትን እንትን በቃ ማረፊያ አይሰጠኝም፣ ማረፊያ አይሰጠኝም ያስጨናንቀኛል ማለት ነው። በዚህ ምክንያት ደግሞ በላህም የተሰራ ሩዝ ዘይት ስለሚበዛበት አልበላም ብዙ ጊዜ ታውቃለች፣ ሴትዮዋ ሰራተኛዋም፣ አንዷ አትበላም፣ አንደኛዋ ደግሞ ትበላለች። ከዛ ሀፊዛ ላይ የቀረውን አሁንም ለሰውዬውም ሰጥቼ ለሁሉም ሰጥቼ የቀረውን ሩዝ እሷ ስላልበላች ሀፊዛ ላይ አድርጌ ከድኜ አስቀምጬዋለሁ። ከዛ የሆነ ሳ ላይ ሰዓት ተማኒያ አካባቢ ከመግሪብ በኋላ ሻ ሰግዳ ምናምን ውጭ ልትወጣ ስትል መጥበክ መጣች። ምግብ አላስቀራሽልኝም ማለች። አስቀርቼልሻለሁ ሀፊዛው ላይ አላልኳት። እዛ ላይ ደግሞ ሀፊዛው ላይ የነበረውን ሩዝ እኔ እንደ አስተካከል እንዳረግኩ ሳይሆን ለካ ልጅቷ መታ እንትን በማንኪያ ሰሃን ላይ ቀንሳ በልታለች። እኔ አላየኋትም። ከዛ ማነው የበላው ስትለኝ ማንም መነካውም፣ እንዴት እንደዛ ልትቻል ስላት ይኸው ተበልቶበታል አለች። እኔ አላቀምም እና እኔ ደግሞ እንትን ሻሃም የበዛበት ወይም ደግሞ በስጋ የተሰራ ሩዝ እንደማልበላት ታውቃለች ስላት፣ አይ የሆነ ሰው በልቶ እዛው ጨምሮበት ቢሆን በማንካ እዛው ጎርሳችሁ እዛው ማንካውን ነክራችሁበታል፣ አለችኝ። ለምን አልኳት። እንዲሁም ደግሞ እጃችሁ ላይ እየበላችሁ የቀረውን ሩዝ እዛው መልሳችኋል፣ አለችኝ። ኧረ እንደዛ የሚያደርግ የለም፣ የሚፈልግ ሰው ሰሃን ላይ ቀንሶ ይበላል ምናምን ስላት፣ አይ የሆነ ነገር ቲክቶክ ላይ አይቼ ነበር፣ አለችኝ። ከዛ ምን አየሽ ብዬ ሰት ስላት የሴ የልጅቷን ፎቶ አምጥት አታሳይኝም? ቪዲዮ አስቡት። እንግዲህ ወላሂ ለአዚም ደነገጥኩኝ ማለት ነው። እና ለዛ ነው ዛሬ ቪዲዮ የሰራሁባት። እና አንቺ በሰራሹ ስራ የብዙ እህቶችን ርዝቅ ነው እየቆረሽ ያለሽ። ሁሉም ሴት እንደ አንቺ ዝርክርክ መሰል ይመስላቸዋል፣ እንደ አንቺ ንጽሕና የሌለን በቃ በበላ እንትን የበላ ነውን እዛው ምን መልስ ነው የሚመስላቸው። ራሳቸው እዛው ነው የሚመልሱት። ግን ለራሳቸው እንኳን ጽዳት የላቸውም አረቦች ግን እኛን የሆነ ቆሻሻ አድርጎ ነው የሚያስቡን። ማን ነው? በተለይ ደግሞ ለሌላ ዜጋ የሚሰጡትን ክብር ለእኛ አይሰጡንም። በጣም ነው እንትን በቃ እኛን የበታችነት የሆነ በቃ ኤምባሲያችን ደካማ እንደሆነ ያውቃሉ። ለእኛ የሚቆረቆርልን ሰው እንደሌለ ያውቃሉ። የሆነ በቃ ለእኛ የሚሰጡት ቦታና ለሌላ ዜጋ የሚሰጡት ቦታ አንድ አይደለም። እኔ ደርሶብኝ ስላየሁት ነው የእኔን ነገር የምናገረውና፣ እንደዛ ስትለኝ ከዛ ደግሞ ቪዲዮን ስታሳይ እንደነገጥኩኝ ወላሂ ነው የምላችሁ። ከዛ እንትን ሊንጉን ተጭኜ ስገባ እሷ ጋር ወሰደኝ ማለት ነው። በጣም ነው ያዘንኩት። እባካቸው እባካቸው እህቶቼ ማለት ነው እንደዚህ አይነት ነገር አታድርጉ። የእኛን ክብር ዝቅ የሚያደርግ ነገር፣ ስማችን የሚያስጠፋ ነገር አታድርጉ። ጥሩ ነገር አለ እኮ በሶሻል ሚዲያ የሚለቀቁ ማሻአላህ፣ በሃይማኖት ዙሪያ ምርጥ ምርጥ ነገሮች ከዘረኝነት ከሃይማኖት ሌላ የሌላውን ሌላ ከመሳደብ ይልቅ እንዲሁም ደግሞ እንደዚህ አይነት ዝርክርክ ስራ እና እንደዚህ አይነት የሚያዋርድ ስራ ከሚሰራ ብዙ አይነት ስራዎች አሉ። ቤት ስታጽጂ መልቀቅ ትችያለሽ። ቤት እያጸዳሽ ነው ይባላል። ግን ምግብ እዛው እየበላሽ እዛው ከድስጡ ላይ እንደዚህ እየነካክርሽ በጣም ነው የሚያስጠላው። እና ስማችን አልታስጠፉን ነው የምለው። በጣም ነው ያዘንኩት። ባካችሁ እህቶቼ፣ ልጅቷን ምታቋት ሰዎች ካላችሁ ምከሯት። ቪዲዮን ታጥፋው። እንዲሁም ነው ቪዲዮን እንደታጠፋና በቃ ሌላ አይነት አይዲያ እንድታመጣ ንገሯት። ይሄ አይዲያ አይሰራም፣ በጣም ብልግናና በጣም የሚያዋርድ ስራ ነው ብዬ ነው ማስበው። ለማንኛውም ሀባይቢ፣ የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁ አመሰግናለሁ። አላህ ሱብሃነሁ ተዓላ በያላችሁበት ይጠብቃችሁ፣ ተክፉ ነገር ይጠብቀን፣ የሚጠብቃችሁም ሁላችሁም አላህ ሱብሃነሁ ተዓላ በሰላም ያወጣችኋላ፣ በሰላም ይመልሳችሁን፣ እኔንም ጨመር ያሰብነውን አሳክተን በሰላም አላ ለሀገራችን ያብቃን። የሀገራችንን ሰላም ይመልስልን። ያሰብነውን አላህ እያሳካልን እያልኩኝ ወዳችኋለሁ። ክርስቲያን ወገኖችም የኔ ምርጦች፣ በጣም ነው የምወዳችሁን ላይ ኮመንት ላይ እየመጣችሁ የምትጽፉልኝ ኮመንት በጣም የሚያስደስት ደስታ አይራቃችሁ። ሁሌ በህይወታችሁ ደስተኛ እንደሆናችሁ ኑሩ። ላለው ወዳችኋለሁ። ቪዲዮን ግን ላይክ ሼር አድርጉት። አመሰግናለሁ። የኔም ደግሞ ምስልም የቶን እንድሞችም እንደዛው በጣም ነው የምወዳችሁ። ክበሩልኝ፣ የኔ ምርጦች፣ ባይ ወዳችኋለሁ።